ከዚህ ቀደም እንግዲህ በ10 ተከታታይ ክፍሎች በአንደኛ ደረጃ ጥፋት ስር አስር የጥፋት አይነቶች 500 ብር እና አንድ ነጥብ የሚያስቆጥሩ፣ በሁለተኛ ደረጃ ጥፋት ስር ደግሞ ሰላሳ ስምንት የጥፋት አይነቶች 1000 ብር እና ሁለት ነጥብ የሚያስቆጥሩ አይተናል ማለት ነው። ከዚህ ፕሮግራም ጀምሮ በተከታታይ የማቀርብላችሁ ደግሞ ሶስተኛ ደረጃ የጥፋት አይነቶች 1500 እና 3 ነጥብ የሚያስቆጥሩብን 25 የጥፋት አይነቶች በየተራ እናያለን። ፎሎ ላይክ፣ ሼር፣ ኮፒ ሊንክ አድርጉ። በዛሬው ፕሮግራማችን የምናየው ሶስተኛ ደረጃ ጥፋት ስር የተዘረዘሩ የሚያስቆጥሩ 25 የጥፋት አይነቶች አሉ። ዛሬ ለመጀመር ያክል አምስቱን እናያለን ማለት ነው። የመጀመሪያውን ጥፋት ስናይ የጉዞ ረድፉን ወይንም መስመሩን ሳይጠብቅ እያሽከረክር ይላል። በምናሽከረክርበት ጊዜ በመንገዳችን ላይ ሶስት ወይንም አራት ረድፎች ወይንም ሁለት ረድፍም ሊያጋጥመን ይችላል። በነዚህ ረድፎች ላይ እንግዲህ እንደ ተሽከርካሪያችን የፍጥነት ሁኔታ እንደምንጓዝበት የመንገድ ሁኔታ ረድፋችንን መምረጥ ያስፈልጋል ለምሳሌ የተወሰነ ካሽከረከርን በኋላ ወደ ግራ የምንታጠፍ ከሆነ አስቀድመን የግራ ረድፋችን ይዘን መሄድ አለብን ወደ ቀኝ የምንታጠፍና በአነስተኛ ፍጥነት የምንሄድ ደግሞ ከሆነ የቀኝ ረድፋችን እንይዛለን መካከለኛ በሆነ ስፊድ ደግሞ የምንሄድ ከሆነ የመሀሉን ረድፋችን እንይዛለን ማለት ነው ሶስት ረድፍ ቢኖር ለምሳሌ ሶስቱም ረድፎች በተለያየ ስፒድ ነው የሚነዳባቸው። የቀኝ ረድፍ ምን ጊዜም ሎ ስፒድ ነው ወይም አነስተኛ ፍጥነት ነው። የመሀለኛው ደግሞ መካከለኛ ፍጥነት እንጠቀማለን። በግራ በኩል ደግሞ ያለው ከፍተኛ ስፒድ ነው የምንጠቀመው። ስለዚህ ይህንን መምረጥ ይኖርብናል። ከዛ ውጭ ግን ረድፋችንን ሳንጠብቅ አንዴ መሀል ላይ አንዴ ቀኝ ረድፍ፣ አንዴ ግራ ረድፍ እየድን የምናሽከረክር እና እንደዚህ ስናደርግ አንድ የትራፊክ ተቆጣጣሪ ቢያገኘን 1500 ብርና 3 ነጥብ ይቆጠርብናል ማለት ነው። ስለዚህ የጉዞ ረድፉን ወይም መስመሩን ሳይጠብቅ ያሽከረከረ ማለት እየወላወለ የሚያሽከረክር የራሱ ፍላይ ላይ የማይቆይ አሽከርካሪ ማለት ነው። ይሄ ያስቀጣል። ሌላኛው ሶስተኛ ደረጃ ጥፋት ላይ የሚመደብ ሁለተኛውን ስናይ የህዝብ ማመላለሻ ተሽከርካሪ ሞተር እየሰራና በተሽከርካሪ ውስጥ መንገደኞች እያሉ ነዳጅ መሙላት ይላል። ምንጊዜም በጋስፖርት ተሽከርካሪዎች ላይ እንግዲህ ነዳጅ ሊያልቅ ይችላል። ነዳጅ በሚያልቅበት ሰዓት ወደ ማደያ ሄደን ነዳጅ የምንሞላ ከሆነ እዛው ነዳጅ ማደያው ላይ የተለያዩ ምልክቶች አሉ። ስልክ ማውራት የተከለከለ ነው ወይ ደግሞ ስልክ አጥፉ ይላል፣ ሰው መጫን አይቻልም የሚሉ የተለያዩ ምልክቶች ይኖራል። እነሱ እንደተጠበቁ ሆኖ ሰው ጭኖ ነዳጅ መሙላት አይቻልም ማለት ነው። ምንጊዜም ተሽከርካሪያችን ነዳጅ ካለቀው ተሳፋሪ ጭነን ከሆነ ተሳፋሪ ካወረድን በኋላ ነው ወደ ማደያ መሄድ ያለብን እንጂ 12 ሰው 20 ሰው ሰላሳ ሰው ይዘን ማደያ ውስጥ ቆመን ነዳጅ መሙላት በፍጹም የተከለከለ ነው። ይህን ስናደርግ ብንገኝ 1500 እና 3 ነጥብ በመንጃ ፈቃዳችን ይቆጠርብናል በሶስተኛ ደረጃ ጥፋት ላይ ሌላኛው የምናየው ሶስተኛው የጥፋት አይነት ምንድን ነው? ከተሽከርካሪ የመጫን አቅም በላይ ትርፍ ሰው የጫነ ይላል። ተሽከርካሪያችን አራት ሰው የሚጭን ከሆነ አራት ሰው ነው መጫን ያለብን። አምስት ሰው ካለ አምስት ሰው፣ ሀያ ሰው ካለ ሀያ ሰው፣ አስራ ሁለት ሰው ካለ አስራ ሁለት ሰው ነው። ትርፍ ሰው መጫን አንድ ሺ አምስት መቶ እና ሶስት ነጥብ እያስቆጥርብናል። ሌላኛው አራተኛው ላይ ደግሞ ስናይ በምድቡ የአሽከርካሪ ብቃት ማረጋገጫ ፍቃድ ኖሮት ከተፈቀደለት ደረጃ በላይ የሆነ ተሽከርካሪን ያሽከረከረ ይላል። ለምሳሌ ህዝብ አንድ ይኖረናል፣ ወይ ደግሞ ደረቅ አንድ ይኖረናል ህዝብ አንድ ኖሮን የህዝብ ሁለት ተሽከርካሪን ብናሽከረክር ደረቅ አንድ ኖሮን የደረቅ ሁለት ተሽከርካሪን እያሽከረከርን ብንገኝ ከደረጃ በላይ በሚል ያስቀጣናል ማለት ነው። መንጃ ፍቃድ በሌለው ሳይሆን ከደረጃ በላይ በማሸከር ከደረጃ በታች ይቻላል። ደረቅ ሁለት ኖሮን የደረቅ አንድ ተሽከርካሪ ማሸከር እንችላለን። ለምሳሌ ደረቅ ሁለት ማለት እነ ሲኖትራክ፣ ትልልቅ ገልባጭ ተሽከርካሪዎች ሊኖሩ ይችላሉ። ደረቅ አንድ ደግሞ ኤንፒአር፣ አይሱዙ፣ ሃዩንዳይ የጭነት መኪኖች ሊሆን ይችላል። አነስተኛ ጭነት ተሽከርካሪዎች ሊሆን ይችላል። ወደ ታች ማሸከር እንችላለን። ደረቅ ሁለት መንጃ ፍቃድ ኖሮን ደረቅ አንድ ማሸከር፣ የህዝብ ሁለት መንጃ ፍቃድ ኖሮን ህዝብ አንድ ማሸከር እንችላለን። ህዝብ አንድ ኖሮን ግን ወደ ላይ ማሽከርከር አንችልም ማለት ስለዚህ ይህንን እያሽከረከር ብንገኝ አንድ ሺ አምስት መቶ ብር እና ሶስት ነጥብ ይቆጠርብናል። አምስተኛውና ለዛሬ የምናይ መጨረሻው በሶስተኛ ደረጃ ጥፋት ስር የተዘረዘሩትን ስናይ ተንቀሳቃሽ ስልክ በእጁ ይዞ እያነጋገር ወይንም መልእክት እየጻፈ የላከ ወይንም እያነበበ ያሽከረከር ይላል። ተንቀሳቃሽ ስልክ በእጅ መያዝ ማለት ተንቀሳቃሽ ስልክ እያነጋገርን ወይ ደግሞ ይዘን ወይ ደግሞ እየጻፍን የምናሽከረክር ከሆነ የመጀመሪያው ነገር ምንድ ለአደጋ ልንጋለጥ እንችላለን። እዚህ ጋር የምንጽፋቸው ነገሮች ከዛ ይመጣለን ፊድባኮች፣ ወይ ስልክ እያወራን ከዛ ይመጣለን ኢነርጂ አናቀው። ወይ ከፍተኛ ደስታ ሊሆን ይችላል ወይ ሀዘን ሊሆን ይችላል፣ ወይም የሚያበሳጭ ነገሮች ሊነገረን ይችላል። ከዛ በተጨማሪ እንግዲህ ስልካችን እዚህ ጋር እየጎረጎሩን እዚህ ጋር ማርሽ መሪ እዛጋ ምልክቶች የተለያዩ ነገሮች ማየት አንችልም ማለት ነው፣ ሀሳባችን ይሰርቃል። ስለዚህ የመጀመሪያው ነገር ለአደጋ እንጋለጣለን። ሁለተኛ ነገር ደግሞ የትራፊክ ተቆጣጣሪዎች ካዩን 1500 ብር እና 3 ነጥብ ይቆጠርብናል ማለት ነው። ስለዚህ ሶስተኛ ደረጃ ጥፋት ስር ከተዘረዘሩ 25 የጥፋት አይነቶች አምስቱን ዛሬ አይተናል። ሀያው ይቀረናል ማለት ነው። እነዚህን እንግዲህ በየተራ እናያለን። ሁል ጊዜ የምንለው አሽከርካሪዎች ማወቅ ያለባቸው ነገሮች እነዚህ ነገሮች አጥፍተን 1500 ብር ወይ 1000 ብር ወይ ደግሞ 500 ብር የመቀጣት ጉዳይ አይደለም። እኔ እያወራ ያለሁት እነዚህን ነገሮች ባና ከብር የሚከሰቱት አደጋዎች በጣም ከፍተኛ ነው። ለምሳሌ 12 ሰው ጭነት ነዳጅ እየሞላ ነዳጅ ማደያ አካባቢ እሳት ቢነሳብ፣ የ12 ሰው ሕይወት አደጋ ላይ ነው፣ ንብረታችን አደጋ ላይ ነው ያለው። 12 ሰው ያለበትን ተሽከርካሪ ገፍቶ ማንሳት ወይ ደግሞ ነርቶ ማንሳትና ምንም ሰው የለበትን ተሽከርካሪ እንደፈለግ ማረግ እኩል አይሆንም። ጉዳቱ ደረሰና ደግሞ እናስተካክለው ይባል አንድ መኪና ማስተካከልና 12 ሰው ማሳከም እኩል አይደለም ማለት ነው። ስለዚህ ምን ጊዜ የአደጋው መጠን ነው ከፍተኛ የሚሆነው። ስለዚህ አደጋውን ከመከላከል አንጻር ነው ማሰብ ያለብን እንጂ 1500 ብር እንቀጣለን ብለን አይደለም። ስለዚህ ምን ጊዜም ስናሽከረክር ህጎችን አክብረን ልናሽከረክር ይገባል። ኮፒ ሊንክ አርጉ ፎሎ አርጉ ሼር አርጉ። አሳብ፣ አስተያየት፣ ጥያቄ ካለ ኮመንት ሴክሽን ላይ አስቀምጡ። እንደዚህ አይነት ስልጣኖች ስታገኙ ለጓደኞቻችሁ ለመንጃ ፍቃድ ተማሪና ለአሽከርካሪዎች ሼር አርጉላቸው። ይመጫጩ